ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት ኤፍኤም ዩቲዩብ ቻናላችን የዕለት ረቡ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜ የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። ብለቱ ቆይታችን ትላንት በአውሮፓ የዓለም ዋንጫ ማጣሪያ የመጨረሻ ዕለት ጨዋታዎች የተከናወኑበት ምሽቶች ተደርገዋል። እነዚያን በስፋት የምንቃኝ ነው የሚሆነ የተወሰኑ የዙር ጉዳዮችንም ወደ እናንተ የማደርሳችሁ ይሆናል። ትላንት በአህጉር አውሮፓ የዓለም ዋንጫ ማጣሪያ የመጨረሻ የዙር ጨዋታዎች ነበሩ የተከናወኑ። ሲጠበቁ የነበሩ መርሃ ግብሮች አሉ። ስፔንን ከቱርክ ያገናኘ ጨዋታ ነበረ። ስፔን በዚህ ምድብ የተሻለ የማሸነፍ ጉዞ ያደረገችው ያብሩ ነበረች ትላንት ግን ከቱርክ ጋር ጨዋታቸውን በአቻ ውጤት ነው ማጠናቀቅ የቻላችው። ዳኒ ኦልሞ በጊዜ ጎል አስቆጥሮ ላሮሃዎቹ መሪ መሆን ቻሉ። ዴኒዝ ጉልና ሳሊህ ኦዝጋን ጎሎችን አስቆጥሮና ለቱርክ መሪ አድርገዋቸው ነበረ ሚኬል ኦያርዛባል ጎል አስቆጥሮ ለስፔን ጨዋታ ሁለት ለሁለት ተጠናቋል እንግዲህ ሚኬል ኦያርዛባል በተለይ ሎሽ ዴላፎንቴ ወደ ስፔን ከመጡ በኋላ በጣም ፐርፎርማንሱ የላቀው ነው እየተመለከት ነው እንገኛለን በባስኩ ሶሲዳድ ቤትም እንደዚሁ በክለብ ደረጃም የተሳካ ጊዜያትን ነው ባለፉት ጥቂት ዓመታት እያስመዘገበ የሚገኘው ሚኬል ኦያርዛባል ትላንትም ጎል ማስቆጠር ችሏል ሌላኛው ቡልጌሪያን ከጆርጂያ ያገናኘም ጨዋታ ነበረ ሁለት ለአንድ በሆነ ውጤት ቡልጌሪያ ጨዋታውን አሸንፋለች። ይህን ምድብ ስፔን ነች በ16 ነጥብ ቀዳሚውን አጠናቃ የዓለም ዋንጫ ትኬቷን መቁረጥ እየቻለችው ቱርክ በሶስት ነጥቦች ይዝቅ ብላ በሁለተኝነት ፕሌይኦፍ መግባት ትችላለች። እናም በቀጣይ የሚደረግ የፕሌይኦፍ ጨዋታ የዓለም ዋንጫ እድሏን በራሷ የምትወሰንበት አጋጣሚ ይኖራል ማለት ነው። እንግዲህ ስፔን ባለፉት ጊዜያቶች ጨዋታዎች በተለይ ላሚን ያማል በስብስቡ አልነበረም በተለያዩ አጋጣሚዎች በጉዳት ምክንያት ማለት ነው። ያም ቢሆን ግን በተሳካ ጊዜን አሳልፋ ለዓለም ዋንጫ ማለፏን አረጋግጣለች። ላኛው ተጠባቂው መርሃ ግብር እስኮትላንድን ከዴኒማርክ ያገናኘ ጨዋታ ነበረ። ሁለቱም የማለፍ ድልን ሰንቀው ነበር ወደ ሜዳ መግባት የቻሉት። ባለሜዳዋ ቡድን ስኮትላንድ ገና በጊዜ ስኮት ማክቶሚኒ ጎል አስቆጥሮ መሪ አደረጋቸው። በጣም አስደናቂ ጎል ነበረ ማስቆጠር የቻለው ስኮት ማክቶሚኒ ከማንቸስተር ከተማ ወደ ኔፕልስ ካመራ በኋላ በጣም ድንቅ ጊዜን አሳልፎ እንዲያውም ባለፈው ውድድር ዓመት የስኩዴቶውን ዋንጫ ሲያሳካ ናፖሊ ትልቅ ሚና ነበረው። ከዚያ አለፍ ሲል የአመቱ ምርጥ አማካኝ ተብሎም የተመረጠበት ሁኔታ ነበር ያለው። ትናንትም ጎል አስቆጥሮ መሪ አደረገ ሀገሩን ራስመስ ሆይሉንድ እንደዚሁ ጎል አስቆጥር፣ የክለብ አጋሩ ከረፍት መልስ እንደዚሁ ሻክላንድ ጎል አስቆጥርና ስኮትላንድ መሪ አደረገ። ነገር ግን ሰማንያ አንደኛው ደቂቃ ላይ ፓትሪክ ዶርጉ የማንቸስተር ዩናይትዱ ዊንግ ባክ ስፍራ ተጫዋች ጎል አስቆጥሮ ለሀገሩ አቻ ተጠናቀቀ ተብሎ ሲታሰብ የኋላ ኋላ ግን የኬራን ቲርኒና የኬኒ ማክሊን ጎሎች ባለሜዳውን ቡድን ስኮትላንድ ለዓለም ዋንጫ ትኬት እንድትቆርጥ ማብቃት ችለዋል። እናም በጣም እጅግ አስደናቂ ጨዋታ ነበረ። ይመራግብር ስኮትላንድም በ1998 ነበረ ለመጨረሻ ጊዜ የዓለም ዋንጫ የተሳተፈችው ፈረንሳይ ዓለም ዋንጫ ባሳካችበት ዓመት ከ28 ዓመት በኋላ ለዓለም ዋንጫ መድረክ በቅታለች እናም ይህን ሮበርትሰን ስሜት እጅግ ያስደንቅ ነበረ ስኮት ማክቶሚኒ ለሀገራቸው ያላቸው ታጋይነት በተለይ አይሪሾች ስኮትላንድ ያላቸውን የሜዳ ላይ ትጋት እናውቃለን ትናንትም በስኮትላንድ በኩል ይህን ስንመለከት ነበረ በጨዋታው በነጋቸው ላይ ክሪስቲንሰን ስልሳ አንደኛው ደቂቃ ላይ በቀይ ካርድ ከዴንማርክ በኩል ከሜዳ የተሰናበተ ተጫዋች ነው ቤላሩስ ከግሪክ ያለጎል ጨዋታው ተጠናቋል በዚህ ምድብ ላይ እናም ስኮትላንድ በ13 ያክል ነጥቦች ነው ማለፍ የቻለችው ለዓለም ዋንጫ ዴንማርክ ብሎት ነጥቦች አንሳ ለፕሌይኦፍ መብቃት የቻለች ሀገር ሆናለች ግሪክና ቤላሩስ ተከታዮቹ ተከታዮቹን ደረጃ የያዙ ሀገራት ናቸው ሌላኛው ልክ እንደ ስኮትላንድና ዴንማርክ ሁሉ ሲጠበቅ የነበረውና ለዓለም ዋንጫ ያለፈውን ሀገር ያለየው ምድብ ኦስትሪያን ከቦስኒያ ያገናኘ ጨዋታ ነበረ። ሁለቱም የማለፍ እድል ያላቸው ብሄራዊ ቡድኖች ናቸው። የምድቡ መሪና ተከታይ ናቸው። ትናንት ኦስትሪያ በሚዷ ነበረ ቦስኒያን ያስተናገደችው። በ12ተኛው ደቂቃ ላይ ታፕኮቪች ጎል አስቆጥረና ለቦስኒያ መሪ መሆን ቻለ እንግዳ ቡድን። የመጀመሪያው አጋማሽ ሳይጠናቀቅ ግን ላይማር ጎል አስቆጥሮ ነበረ። ነገር ግን በረዳት ዳኝነት የመሀል ዳኛው አይተው ላይማር ገና በጨዋታ ሂደት ላይ ጥፋት ሰርተሃል በሚል ጎሉ ተሻለ እንግዲህ በሚሻርበት አጋጣሚ በተለይ የመጀመሪያው አጋማሽ ሲጠናቀቅ ላይማር ከዳኛው ጋር እንግዲህ ያልተገባ ነገሮች አድርጓል በሚል ቢጫ ካርድ ተመለከተ። እንግዲህ አርናውቶቪች ይሄንን ሲያስረዳም ስንመለከት ነበረ። ብዙ ዝግቦች ነበሩት በመጀመሪያው አጋማሽ ላይ። ከረፍት መልስ ግን ግሪቶሪች ጎላስ ቆጥርና ኦስትሪያን አቻደረገ። ይህን ተከትሎም ኦስትሪያ ለዓለም ዋንጫ ማለፏን አረጋግጣለች። እንግዲህ በኦስትሪያና በጀርመን እግር ኳስ ጥሩ ስራን እየሰሩ ባለፉት አመታት የምናውቃቸው ራልፍ ራሃኒክ ትላንትም እንግዲህ ኦስትሪያ ለዓለም ዋንጫ ያበቁበት ምሽት ሆኖ ነው እያለፈው። ከዚሁ ምድብ ሮሜኒያን ከሳን ማሪኖ ነው ያገናኘው ጨዋታ። ከግማሽ ደርዘን በላይ ጎል ያስቆጥራ ሮሜኒያ ድል ማድረግ ትችላለች። ኦስትሪያ በ19 ነጥብ ነው የዓለም ዋንጫ ማለፏን ያረጋገጠችው። ቦስኒያ በሁለት ነጥብ አንሳ ፕሌኦፍ መግባቷን እንደዚሁ አረጋግጣለች። ቤልጂየም ከሊቸንስታይን ያከናወኑት ጨዋታ ነበረ። ቤልጂየም ባለፈው ዙሩ ጨዋታ ላይ ነጥብ ተጋርታ ነበረ ከካዛኪስታን ጋር። እናም በተወሰነ መንገድ ተጫዋቾቹ ደስተኛ አልነበሩ በውጤቱ። ትናንት ግን ሊቸንስታይንን ሰባት ለዜሮ በማሸነፍ እንደዚሁ ለዓለም ዋንጫ ማለፏን አረጋግጣለች። በትናንትና ወጮት ላይ ጀሪሚ ዶኩ ሁለት ጎሎችን ያስቆጠረ ተጫዋች ነው። እንግዲህ ተጫዋች በክለብ ውድድርም በተለይ በዘንድሮ የውድድር ዓመት በፔፕ ጓርዲዮላው ስብስብ የተሻለ የሚባለን የውድድር ፐርፎርማንስ እያስመለከተን ይገኛል። በብሔራዊ ደረጃም አሁን ላይ ጥሩ ነገር አስመልክቷል። በአንጻሩ ሰላማ ከርስም እንደዚሁ ጎል አስቆጥሯል። ዲኬት ላራ ሁለት ጎሎችን ያስቆጥራል። ሌላኛው ዩሬዲቪል ሶቹ ተጫዋች ነው። ዌልስን ከሰሜን መቆደን ያገናኘም የጨዋታ መርሃ ግብር ነበረ። ዌልስ ሰባት ለአንድ አሸንፋለች። በጨዋታው ሀሪ ዊልሰን ሶስት ጎሎችን በማስቆጠር ሀትሪክ የሰራው ተጫዋች ነው። ይህንም እድብ 18 ነጥብ ነው። እንግዲህ ቤልጂየም ቀዳሚ ሆና ያጠናቀቀችው ብዙዎቹ ሁለት ነጥብ ልዩነት ነው መርተው ለዓለም ዋንጫ ማለፋቸውን ያረጋገጡት። ዌልስ ለፕሌይኦፍ የበቃች ሀገር ነች። ኮሶቮ ከስዊዘርላንድ የተከናወነ ጨዋታ ነበር። ይሄ ስዊዘርላንድ የተሻለ የሚባል አቅምን ነው በምድቡ ያስመለከተችው። ከኮሶቮ ጋር ግን ነጥብ ተጋርታ ወጥታለች። ስዊድን ከስሎቬኒያ አንድ ለአንድ የተጠናቀቀ ጨዋታ ነው። ይህን ምድብ ስዊዘርላንድ በ14 ነጥቦች ለዓለም ዋንጫ አልፋለች። ኮሶቮ ለፕሌኦፍ በውቃታለች። ስሎቬኒያና ስዊድን ግን ሶስተኛ፣ አራተኛ ሆኖ አጠናቋል። እንግዲህ ስዊድን በስብስብ ደረጃ በተለይ ስንመለከተው አሁን የተሻለ የሚባል ስብስብ አላት። ስዊድን አማካይ ክፍልን ያሲን አያሪ በስብስቡ ውስጥ አሉ። ከዚያ ማለት ፊት መስመሩ አባት ላይ አስፈሪ ከሚባሉ ፊት መስመሮች መካከል ይጠቀሳል። እንደነ አንቶኒ ኢላንጋ ቪክቶር ወኬሬሽ አሌክሳንደር ኢዛክ የመሳሰሉ ተጫዋቾቹን በስብስባ በስብስብ ብታካትትም ጥሩ የሚባል ፐርፎርማንስ ባለማ ዋንጫ ማጣሯ አላስመለከተችም። አሰልጣኟን አሰናብታ ነበረች ታነበረች ግራን ፖተርም እንዲሁ ወደ ናሽናል ቲሙ መጥቷል። ያም ቢሆን ግን አሁን ላይ ነገሮች ሁሉ ካበቁ ከመሸ ነው እርሳቸው የተገኙት። እናም በ ምድቡ ግርጌ ላይ ተቀምጠው የዓለም ዋንጫ ማጣሪያቸውን አጠናቀዋል። ይህን ይመስል ነበረ የዓለም ዋንጫ የማጣሪያ የመጨረሻ የአውሮፓ መድረክ ጨዋታዎች። እናም እንዳጠቃላይ በዓለም ዋንጫ እስካሁን ድረስ ሰላሳ ዘጠኝ ያክል ሀገራት ማለፋቸውን አረጋግጧል። አዘጋጆቹን ጨምሮ ቀሪ ዘጠኝ ደግሞ ሀገራት ወደፊት በፕሌይ ኦፍ ተደርገው ጨዋታዎች ይታወቃሉ። ሜክሲኮ፣ ዩኤስኤ እና ካናዳ አዘጋጅ በመሆናቸው በቀጥታ የሚያልፉ ሀገራት ናቸው። ጃፓን፣ ኢራን፣ ደቡብ ኮሪያ፣ አውስትራሊያ፣ ኳታር፣ ኡዝቤኪስታን፣ ሳኡዲ አረቢያ፣ ጆርዳን፣ ሞሮኮ፣ ሴኔጋል፣ ግብጽ፣ አልጄሪያ፣ አይቮሪኮስት፣ ቱኒዚያ፣ ደቡብ አፍሪካ፣ ኬፕ ቨርዴ፣ ጋና፣ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኡሩጓይ፣ ኤኳዶር፣ ፓራጓይ፣ ኒውዚላንድ፣ እንግሊዝ፣ ፈራንሳይ፣ ክሮሺያ፣ ፖርቱጋል፣ ኖርዌይ፣ ኔዘርላንድ፣ ጀርመን፣ ቤልጅየም፣ ስፔን ስዊዘርላንድ ኦስትሪያ ና ስኮትላንድ የዓለም ዋንጫ ትኬታቸውን ቆርጠዋል። በቀጣይ ደግሞ እንዳነሳውላቸው ዘጠኝ ሀገራት ተለይተው የሚታወቁ ነው የሚሆነው። በዚህ መንገድ የዓለም ዋንጫ የማጣሪያ ጨዋታዎች ተደርገው ተጠናቋል። እንግዲህ አሁን ላይ ሊጎችን በቅርበት ለሚከታተሉ የእግር ኳስ ወዳጆች እፎይታን የሚያገኙባቸው ወራቶች ይመጣሉ። ለበርካታ ወራት አሁን የኢንተርናሽናል ብሬክ አይኖርም። በወዳጅነት ጨዋታዎችም ተደርገው ነበር። ብራዚል ከቱኒዚያ ያገናኘ ጨዋታ ነበረ። ብራዚል አንድ ለአንድ ጨዋታን አጠናቃለች። ሚስቱሪ ጎል አስቆጥሮ ቱኒዚዎች መሪ ነበሩ። ኤስቴቫ በፔናልቲ ጎል አስቆጥሮ እንደዚሁ አንድ ላንድ ተጠናቋል ጨዋታው። በአስራ ስምንት ዓመቱ ላይ የሚገኘው ኤስቴቫው በዘንድሮ ውድድር ዓመት በክለብ ና በብሄራዊ ደረጃ አስር ጎሎች ላይ ተሳትፎን ማድረግ የቻለ ተጫዋች ነው። ኢደር ሚሊታው በጨዋታ ጉዳት የገጠመው ተጫዋች ነው። የሪያል ማድሪድ ተከላካይ ስፍራ ተጫዋች ጉዳት ገጥሞ ተቀይሮ ከሜዳ ወጥቷል። ባለፈው እንደዚሁ ጨዋታ ላይ ማጋሌሽ ጉዳት እንደገጠመው ይታወቃል። ሌሎች ጨዋታዎችም ሞሮኮን ከዩጋንዳ ያገናኘ ጨዋታ ነበረ። ሞሮኮ ድል አድርጋለች። ሌላኛው ጨዋታ ሴኔጋል እንደዚሁ ኬንያን ስምንት ጎሎችን አስቆጥራ ድል ያደረገችበት አጋጣሚ ይጠቀሳል። ሳዲዮ ማኔ ሶስት ጎሎችን አስቆጥሮ ሃትሪክ ሰርቷል። ኒኮላስ ጃክሰንም በስም ሁለት ጎሎችን ያስመዘገበው ተጫዋች ነው። በዚህ መንገድ የወዳጅነት ጨዋታዎቹ ይህንን ይመስላሉ። ሌሎች አጫጭር ጉዳዮችን ወደ እናንተ ላድረሳችሁ። የመጀመሪያ ጉዳይ ማጋሌሽን በተመለከተ የወጣው መረጃ ነው። ትናንት አመሻሽ ጀምሮ የወጡ የዜና አውታሮች በስፋት የማጋሌሽን ጉዳት በተመለከተ ሀሳባቸውን ሰንዝረዋል። እንግዲህ አርሰናል ተከላካይ ማጋሌሽ ብራዚል ከሴኔጋል ጋር ባደረጉት የወዳጅነት ጨዋታ በገጠመ ጉዳት ምክንያት ተቀይሮ ከሜዳ አወጥተው ነበረ። ብዙዎች የጡንቻ ጉዳት ነው፣ የብሽት ጉዳት ነው የሚለውን በግልጽ አልታወቀም ነበረ። አሁንም ድረስ ኦፊሻል የተገለጸ በክለቡም ሆነ በብሔራዊ ደረጃ የተገለጸ መረጃ የለም። ነገር ግን ታማኝ የዜና ምንጮች እንደጠቀሱት ከሆነ ተጫዋቹ ከአንድ ወር እስከ ሁለት ወር በሚያክል ጊዜ ወደ ሜዳ እንደማይመለስ ዘገባዎች ያሳያሉ። በተለይ ታማኙ ዘ አትሌቲክ ይህንን ዘገባ ይዞ ተወጥቷል። በትንሹ እስከ ፈረንጆቹ አዲስ ዓመት ድረስ እንደማይመለስም እንደዚሁ ሳሚ ሞክቤል ይዞት የወጣው ዘገባ ያሳያል። እንግዲህ አርሰናል በመጪው ሳምንት መጨረሻ ጀምሮ ከቶትንሃም ጋር በለንደን ደርቢ፣ በሳምንቱ አጋማሽ በቻምፒየንስ ሊግ ከባይር ሙኒክ፣ እንደዚሁም በሳምንቱ መጨረሻ ደግሞ በስታንፎርድ ብሪጅ ከቸልሲ ጋር ወሳኝ ጨዋታዎችን ያከናውናል። በእነዚህ ጨዋታዎች የሚኖር አይሆንም ማለት ነው ጋብርኤል ማጋሌሽ። እንግዲህ ይህ ተጫዋች በአርሰናል የውጤት መንገድ ውስጥ በጣም አስፈላጊ ሰው ነው። ለመከላከል መዋቅሩ በጣም ለቡኑ ብዙ አበርክቶትን የሚሰጥ ተጫዋች ነው። ከዚያም ማለፍ ሲል ቡድኑ ጎል ለማስቆጠር ሲቸገር ከቆመ ኳስ ጎሎቹን ሲያስቆጥር ዋናና አውራው ተጫዋች እርሱ ነበረ። እናም ይሄ እሱ እንግልጋሎት ባለፉት እንግዲህ በመጪዎቹ ሳምንታት አያገኝም ማለት ነው። ሌላኛው ተከላካይ ሪካርዶ ካላፊዮሪ ነው። እንግዲህ በናሽናል ቲሙን ካምፕ ለቆ እንደወጣ በጉዳት ምክንያት ባለፈው ሲገለጽ ነበር። እርሱ ግን እምብዛም የከፋ ጉዳት እንዳልሆነና በቶሎም ለጨዋታ እንደሚመለስ ነው የተገለጸው። ሌላኛው የካሃቨርዝን ጉዳት በተመለከተ የጀርመን ናሽናል ቲም አሰልጣኝ ጁሊያን ናግልስማን አንድ ሐሳብ ሰጥተዋል ካሃቨርዝ በማገም ሂደቱ ላይ ጥቂት እክል ገጥሞት እንደነበር ነገር ግን አሁን ላይ በአጠቃላይ በበጎ ጤንነት ላይ ይገኛል። በአመቱ መጨረሻ እንግዲህ በአውሮፓያን አቆጣጠር ማለት ነው ይመለሳል ተብሎ እንደሚጠበቅ ዘገባዎች እየወጡ ይገኛሉ። የካሪም ቤንዜማን ጉዳይ ላንሳላችሁ። የቅድሞ የሪያል ማድሪድ ተጫዋች ካሪም ቤንዜማ አሁን ላይ በሳውዲ ሮሻን ሊግ ባሌቲያር ነው የተጫወተ የሚገኘው። ቪኒሲዮስ ጁኒየርን በተመለከተ ቪኒ ትልቅ ልብ ያለው የተለየ ሰው ነው። ሁልጊዜም ከሌሎቹ ለመማር ዝግጁ ነው። ሰዎች በጣም ብዙ ጫና እሱ ላይ ያደርሱበታል። አንዳንድ ተጫዋቾች ያ ጫና ቢደርስባቸው ነገሩን ተቋቁሞ በዛ ደረጃ ላይ መቀጠል አይችሉም ነበር ብዬ አምናለሁ ብሏል። ወጣት ነው ግን ደግሞ ብዙ ጨዋታዎችን ለሪያል ማድሪድ ተጫውቷል። በክለቡም የሰራውን ታሪክ መዘንጋት የለብንም አሁንም ከዚህ በላይ ማደግ የሚችል ተጫዋች ነው ሲል ሀሳቡን የሰጠበት አጋጣሚ ነው። እያለው የላኛው ፉልሃም በተመለከተ ለአሰልጣኝ ማርኮ ሲልቫ አዲስ ኮንትራት ማቅረቡ ተገልጿል። የለንደኑ ክለብ ፉልሃም ፖርቱጋላዊ አሰልጣኝ በለንደኑ ክለብ ያላቸው ኮንትራት በአመቱ መጨረሻ ይጠናቀቃል። እናም ባለፉት አመታት ጥሩ ተፏካሪ አድርገውታል፣ ፉልሃምን ማርኮ ሲልቫ እናም አዲስ ኮንትራት እንዳቀረቡላቸው የ ክለብ ቦርድም እንዳመነበት መረጃዎች ወጥቷል የተወሰኑ ጥቂት የዙር ጉዳዮችን ላንሳላችሁና ቆይታዬን የማጠቃልል ነው የሚሆነው ብራይተኖች አሁን ላይ በጥር የዙር መስኮት አጥቂ ተጫዋች ለማስፈረን ፍላጎት አላቸው እንደምናውቀው ጆዋ ፔዶን አጥተዋል በቸልሲ ተነጥቋል ዳኒ ዌልቤክ ዕድሜው ገብቷል ካይሮ ሚቱማ በጉዳት በተደጋጋሚ ከሜዳ እየራቀን የሚገኘው ስለዚህ የሪያል ማዲን 21 ዓመት ተጫዋች ጎንዛሎ ጋርሲያን በውሰቱ ጥር ላይ ለማምጣት ፍላጎት አላቸው ከብራይተን በተጨማሪ ግን እንደዚሁ እንደ ሊድስ እና ሰንደርላንድ የመሳሰሉ ክለቦችም የዚህ ተጫዋች ፈላጊ ክለቦች ናቸው። ማንቸስተር ዩናይትድ አሁን ላይ ብዙ እየተነገረለት የሚገኙን ወጣት የ16 ዓመት ተጫዋች ሱዲናዊ ኬቪን ፊሊንግን የማስፈረን ፍላጎት አለው ተብሏል። እንግዲህ ፍሎሪያን ፕሌተንበርግ ነው ዘገባውን ያወጣው። በኤአይኬ ስቶክሆልም ነው እየተጫወተ የሚገኘው። ነገር ግን ዶርትሙንድም ቀንደኛ የተጫዋቹ ፈላጊ ነው የሚል ዜና ወጥቷል። ሌላኛው ከሰሞኑ የመልቀቅ ድሉ ሰፊን የተባለው አንቶኒ ሲሜኒውን በተመለከተ ሊቨርፑሎች ይህንን ፉክክር እየመሩ እንዳሉ ዘገባዎች ያሳያሉ። ነገር ግን ቶትናምም የተጫዋቹ ፈላጊ ነው። በአንጻሩ ሩብና ሞሪም የተጫዋቹ አድናቂ ናቸው። ነገር ግን በዚህ ጥር ላይ ዝውውሩ የሚሆን አይመስልም የሚል ዘገባ ወጥቷል። ምክንያቱም የተጫዋቹ ልማፈሻ እስከ 65 ሚሊዮን ፓውንድ እንደሚጠጋ ነው ዘገባዎች የሚያሳዩት። እንደዚሁም ኒክላስ ፉልኩርግ የተጫዋች ወደ ዌስትሃም ከመጣ በኋላ የሰመረ ጊዜ ማሳለፍ አልቻለም አሁን ላይ በክለቡ የመለቀቅ እድል እንዳለው ነው የተነሳ የሚገኘው እንደ ኮሪዲ ስፖርት ዘገባ ኤሲ ሚላኖች ይህን ተጫዋች ለማስፈረም ሊንቀሳቀሱ እንደሚችሉ በስፋት ዘገባዎች እየወጡ ይገኛሉ ሌላኛው የኮብሚኑን ጉዳይ ላንሳላችሁ እንግዲህ ኮብሚኑ በቂ የመጫወቻ ደቂቃ እያገኛለ የሚገኘው መጪው ያለማንጫ ነው ስለዚህ ወደ ናሽናል ቲም ለመመረጥ እንግዲህ ከፈለገ አንድ ተጫዋች እንግዲህ በክለብ ደረጃ የመሰለፍ ድል ሊያገኝ ይገባልና፣ ከዚህ ጋር በተገናኘ እንግዲህ ናፖሊዎች በትኩረት ነገሮቹን እየተከታተሉ ይገኛሉ። ተጫዋቹም ወደፊት የመሰለፍ ድል የማይሰጠውና የሚነፈገው ከሆነ አማትሮ ሌሎች ክለቦችን ሊመለከት እንደሚችል ዘገባዎች ወጥቷል እና በጥር ናፖሊዎች ሊንቀሳቀሱ ይችላሉ፣ ኮቢ ሚኖር ለማስፈረም ሲል ካልቸው መርካቶ በዘገባው ያወጣው መረጃ ያሳያል። ቆይታችን ይህን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ተፈራታመነ ከመላው የስቱዲዮ ብራንች ጋር ጊዜን ያሳለፍ ያለውን ብሩ ጊዜን ተመኘው።